በናና በናና ዞ ቢልዲንግ ሹ ያኔ ዚ ቢልዲንግ ወይ ይሄ ፍላወር ዛሬ ግን እንዴት ሆኖ ነው ያልገባኝ። መልካም ጋብቻ እያለ ነው። ኦኬ ጎል፣ ጎል ሙሉት ጎሉን ሙሉት። ዛሬ መሰለኝ ከጀመራችሁ አሁን ስሚ ንገርሽ ቅድም ትናንትና ክላስ

አልችላቸውም፣ እነዚህ አልችላቸውም። ተወኝ ጋምላ አልችላቸውም። እኔ ተው፣ ሊድባት እንዴ ጋይስ፣ አዎ በሉ ሊድባት በሉ።

እኔ ቅርበይሽኣቺግን ታያልሽ አሁን አሁን እያውት እያወራ ምግብ ከበላ ትሪ ሙሉ አይደለም ጥስት ሙሉ ነው የምትበላው። ጥስት እንትን ጥስ ሙሉ ናቸው አይደል? ጥስት ላይ ጥስት አይደለም። ጠቢያ ምንድን ነው የሚባለው? ልብስ ምናጥብበት ጣሳ ነው፣ ጣሳ ሳፋ ሙሉ ነው የምትበሉት። ይህ ሁሉ ምግብ ለምድጌት እንዴት ነው የሚበላላትን ነበር። ለካ ወሬ እየበላች እዛ አልገባ አልረዳ ብለዋት ነው። እኔ ራሱ ላይፍ ስገባቁ ሰው ፊት በቀን ባይዘው፣ እኔ በቀን አንድ ብቻ ነው የምበላው። አንድ ብቻ ግን ላይብ ላይ ውኜ ከበላሁ ጥርግርግ አንድ እንጀራ ሙሉ ከዛ በነገይታ ነው ምበላው። ነገ ትሸቅልባችኋለች። እሺ ማንኛውም ነገ ትሸቅልባችኋለች። አልክሽ? አዎ ከተሸቀለሽ የባሰ የባሰ ችእምሙ እያደረገቻት የነበረው እለጥፋታለሁ። አዎ ችእምሙ አምጥቼ እለጥፋታለሁ።

ገባሽ ሰስት ነኪው ኮ እሱም በቃ እንደዚህ ቤተሰቦች እየሰደበልሽ አባትሽ እናትሽ እየሰደበልሽ ምናምን አንቺ ክፉም የድሮ አምጥቶ ከፌስቡክ ይሁን ከዩቱብ ይሁን አምጥቶ ምናምን ነው እንትን የሚያደርጉት። ገባሽ ሰው እንደራሱ እንደ ክፋት ነው ክፉ የሚሆንለት እና እኔ እ እምሙ አምጥቼ ሄድባት አለው። እኔ ምናገባኝ። ለቤታ ያልሆነች ለኔ አትሰድበኝም ማለት አይደለም፣ ትሳድባለች ነው። ሰላም ዜድ፣ አንቺም ሰው ሆነሽ? ኦፍኮርስ ሰው ነኝ። ኦፍኮርስ አአልኳት እኮ ቤታዬ፣ ቤታ ሮሚ ጋር ቅድም ሁለት ሺህ ሰው ነበረና ቤታ ሙለር ከሙለር ጋር አጋቤያት አልኳት። ለሮማን አቤል አላት፣ አቤል ወንድማ ነው አልኳት፣ አቤል ወንድማ

ዜድ በቃ የሆነ ስራሽ እኔና አሌክስ እንዳያሻቸውኛ የምታይ ይሽ ነው። ደግሞ ቤታ የሚወዳትና ቤታ የምትወዳቸው ቆንጆ ቆንጆ ሸበላ ሸበላዎች ናቸው። አዎ ክዊንዬ አለሽ፣ የኔ እናት አሉ ማለት ነው። ቤታ ይጋቡ ቢባል አሁን ማነው ሽማግሌ የሚሄዱ? ደብረ ጽዮን ነው። ወደ እንትና ጋር የሚሄዱ ማነው? ደብረ ጽዮን ወደ እሷ ይሄዳል። እንትና ወደ እኔ ይመጣል። በጋር እጄ ነው የሚቀበላት ቤታና ሙለር ቢፋቀሩ እኔ ደስ ይለኛል። ቢጋቡ ራሱ አንድ ሀገር ነው ያላችሁት። ብንወልድስ ደስ ይለኛል። በቃ ደስ ይላል። ምንድነው? ስራ ላይ ናት አትችግሯት። ቪዲዮሽን ዘጋው፣ ትስቂያለሽ